ሰላም የተወደዳችሁና የተከበራችሁ የቻናል ቤተሰቦች፣ እንዴት አላችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ አልማዝ እባላለሁ፣ አልማዝ ዩቲዩብ ማለት ነው። አልማዝ ዩቲዩብን ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ዛሬ ወደ እናንተ ይዤላችሁ የመጣሁት ቪዲዮ ቲጅ አገልግል ወይም ደግሞ በእውነተኛ ስሟ ስንታየሁ ነው እና ስንታየሁ እዚህ በፊት ወይም ቲጂ አገልግል ስደት ላይ እንደኛ እንደ ተሰደር ነው ሰዎች፣ ተሰድዳ ትሰርታለች ተሰድዳ በሰራችው ገንዘብ አይደለም ዛሬ ላይ እዚህ ትልቅ ደረጃ የደረሰችበት። አልፎ ተርፎ ሶስት ህጻናትን ይዛ የሆቴሉን ስምም ሶስቱ ኮከቦች በማለት ሰይመዋለች ማለት ነው እና ሶስት ህጻናት ያ ከራሷ አድርጋ እያሳደገች ትገኛለች። እንዲሁም በመስጠት በቸር ትታወቃለች። ቸር ናት፣ ስሰጥ ለጋስ ናት። አባ መስጠት ትባላለች። እኔ ሰይ የሚያታለው አባ መስጠት ናት። በጣም ጎበዝ ጠንካራ፣ የምሬንም ነግራችሁ በጣም ጎበዝ ጠንካራ። እኔ በጣም ነው ደስ የምትለኝ። ቆራጥ፣ እውነቱን ተናጋሪ፣ ለስራ ታታሪ ናትና እኛም የተሰደድን እህት ወንድሞቻችን እንደሷ መሆን አያቅተንም እና ቅዱስ ሚካኤል ያረገላትን እግዚአብሔር ያረገላትን ትናገራለች። እግዚአብሔር ይመስገን ስለ ሁሉም ነገር እዚህ በላይ ትጅዬ ያረገልኝ ሁለታ ይለያል። ዛሬ በዚህ በአዲሱ ሆቴል ባለሶስት ኮከብ ሆቴል ላይ ነው አገልግሉ እየተሰራው፣ እንኳን ደስ አላችሁ እያልኩኝ ማለት ነው። ከዛ በኋላ ሲቀጥል አስራ አራት ሰው ነው አገልግል ያዘዘኝና ይቀጥላል ለሙት ዓመት አለ እንዲሁም ደግሞ ነዲያን አብያ ነዲያኑ ደግሞ ይቀጥላል። የነዲያኑ ገና አልተቋጠረም፣ ዳቦ፣ ጠላው፣ ጠጁ ምን ጥያቄ እናመልሳለሁ። እኔ የኢትዮጵያን ሕዝብ ሳላመሰግን አላልፍም። በሀገር ውስጥም በውጭም ያላችሁ የኢትዮጵያ ኤርትራናችም እንዲሁም ደግሞ ኢትዮጵያዎችን በሙሉ ከልብ አመሰግናለሁ። በድጋሚ እንኳን አደረሳችሁ ለቅዱስ ሚካኤል እያልኩን፣ ቅዱስ ሚካኤል የኔ አባት ክብር ይመስገን። ሰላም አሉልኝ።

ውድ ቤተሰብ እንዳያችሁት ነው። እኛም እንደሷ መሆን እንችላለን። ከእሷ በላይ ከሰራን መሆንም እንችላለን። ቲጅዬ ስንታየው ወይም በእውነተኛ ስምሽ ከዚህ በላይ ከፍ በይልን። እዚህ በላይ በበረከት በሽበሽ አድርግሽ ዝክር በመዘከር ለነዳያውያን እንኳ ስጭ ተብላ ስትታዘዝ፣ አገር ውስጥም ይሁን አገር ውጭ ስትታዘዝ፣ ሁለት ዳቦ ሶስት ዳቦ እዛም በላይ እየጨመረች እንጀራም ሆነ ዳቦም ሆነ በራሷም ሆነ ራሷም ካታዘዘችው ውጪ በራሷም እየጨመረች በመስጠት ትታወቃለች ማለት ነው እና ስሰጥ ደግሞ በጣም አይኗ ሙሉ ዳቦውን ስሰጥ ግምድላ አድርጋ ነው ቆርሳ የምትወስደው ማለት ነው። ለነዳውያን ስትወስድ ስሰጥ መዛ ሶስት አራቱን ሲያነሱትም በቃ አይኗ ሙሉ ነው፣ ደስ ነው የምትለሷ። እዚህም በላይ ይገባታል። እግዚአብሔር አምላክ ለሰጪ ይስጠው አይደል የሚባል እና እግዚአብሔር አምላክ እዚህ በላይ ይስጣት እንላለን። የምሬ ነው ስሬስ ነው ምነግራችሁ። በጣም ነው የምትመቸኝ፣ ደስ ነው የምትለኝ ቅዱሳናትም ትዘክራለች ባላት አቅም ማለት ነው እና እንዳያቸዋት እዚህ በላይ ይገባታል። እኛም ከሰራን እዚህ በላይ መሆን እንችላለን። ስደት ብቻ አይደለም እኮ አገር ቤትም ከተሰራ መለወጣለን። ሰው ለራሱ ጥቁር ዝ ቢታማ እንዴት ታያማትን ቀይምናት ልጅቷ ባድ ሰው የላትም አፉን አስያዘችው

ዛሬ በነገራችን ላይ ስጦታ ጀምሮ በሽመሽ ነበር። እናንተ ሁለተኛ ስጦታ ይዛችሁ መጣችሁት። ከእናንተ ሌላ ስጦታ ነበረኝ። እመቤታችንን ይዘው መጡ። ቀጥላችሁ ደግሞ እናንተ መጣችሁ። አሁን ደግሞ ድጋሚ ደግሞ ሶስተኛ ሰው ቀኑ የኔ ነው። ዛሬ የተለየ ቀን አድርገዋለች

መጥተው እንዲጎበኙላት ወይም ደግሞ እንዲያስተዋውቁላትም እንደ ጥሪ ነገር አድርጋ ነበረ ሆቴሉን መጀመሪያ ስታስተዋውቅ ማለት ነው። እና ደስ ይላል። የመጀመሪያ ጊዜም አርባ አገልግል እንደወጣ ራሷ በቪዲዮዋም ተናግራለች። እና ከዚህ በላይ እዚህ በላይ ዚህ በላይ እግዚአብሔር አምላክ ይስጥሽ በበረከት ጤና ጋራ ደስታ ጋራ ሀብት ንብረት ይስጥ ይሽንላለን፣ ትዬ እና ውድ በስደት ያላችሁ ብዙ የምትጨነቁ አገር ቤት ስንገባ አደለም መለወጥ ቀርቶ ምን በለው ራሱ ሰርተን እንደማንበላ አድርጋችሁ ምታስቧላችሁ። እንደዛ የምታስቡን በእርግጥ ፍርዳችሁ ነው። ሚዲያ ለራሱ ለሚዲያቸው ወይም ደግሞ ለቪዲዮ ሲሉ ካለው ነገር እርግጥ ነው። ኑሮ ውድነት አለ፣ ግን አጋነው ሲያቀርቡት እናንተ ተበልቶ የሚታደር ስለማይመስላችሁ ነው። እና እንደዛ አደለ። ተሰርቶ መኖር ይቻላል። በርቱልኝ

እንግዲህ ሰርፍሬድ ልናደርግ ነው። እንግዲህ የመጣ ነው እውነት። እንግዲህ ከኛ ደንበኛ የሆነ እንግዲህ ከኛ ቤት የገዛ ሰው በዛሬ ደግሞ በአንቺ ሰው ብዙ ስለተጠቀመ ያው የለቀቅሽውንም ቪዲዮ አይተን ነው እንግዲህ ያው ባለሶስት ኮኮቦቲ ከፈትኩኝ ብለሽ አይተን ሌላም ኢን ሰርፕራይዝ አናደርጋትም ብለን የመጣ ነው። ያው እንግዲህ አቀባበሉም አሪፍ ተደርጎ ነው የተቀበሉን። እንግዲህ የደንብ መስተንግዶ አሪፍ ናል ብለን ደግሞ እሷ እናደርጋለን